ሰላም ውድ አንቀጸ ብርሃን ሚዲያ ተከታዮች፣ እንደምን ሰምታችኋል። አንቀጸ ብርሃን ሚዲያ በየሳምንቱ በዚህ ሰዓት የዜና ቤተክርስቲያን መርሃ ግብሯን ወደ እናንተ ታቀርባለች። አብሮነታችሁ ያለ በሳምንቱ ዜና ቤተክርስቲያን መርሃ ግብራችን በቅድሚያ የምናየው በቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት በመፈጸም የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን ራሳቸውን መርጌታ ጸጌ ስጦታውና መሪጌታ ሚስጥራ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት አርብ ሚያዚያ 3 2017 ዓ.ም ተጠርጣሪዎቹን በህግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህግ ባለሙያዎች የአብይ ኮሚቴ አባል ጠበቃ አያሌው ቢታኒ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቴሌቪዥን በሰጡት መግለጫ አስታውቀዋል። ጠበቃ አያይዘውም ያያይዞ እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚሁ ቀደም በቤተክርስቲያናችን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁን በአቃቤ ህግ በኩልም የወንጀል አቤቷ ክስ ቀርቦበት በሂደት ላይ ይገኛል። የህግ ባለሙያዎቹ አብይ ኮሚቴ አባል ጠበቃ ያለ ቢታኔ ለኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን በሰጡት መረጃ ኮሚቴ ወደፊት የጉዳዩ ተከታታይ መረጃዎች ከስር ከስር የሚያሳውቅ መሆኑን ገልጸዋል። አሁን ደግሞ ወደ ዋልድባ አብረንታንት ገዳምን ወደ ተመለከተው ጉዳይ እናልፋለን። የዋልድባ አብረንታንት ገዳም በሰላም መደፍረስ ምክንያት ከፍተኛ ጉዳት እንደደረሰበት የገዳሙ አባቶች ገለጹ በሚል መጋቢት 26 ቀን 2017 ዓ ም መረጃ መተላለፉ ይታወሳል ከዚህ ጋር በተያያዘ አርብ ዕለት ሚያዝያ 3 2017 ዓ ም ከገዳሙ ተወክሎ የመጡ መነኮሳት ከማኅበረ ቅዱሳን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ገዳሙ በማያውቃቸው አባቶች አማካኝነት የተሰራጨው ዘገባ ከገዳሙ ዕውቅና ውጭ መሆኑን በመግለጽ ድርጊቱ ማህበረ መነኩሳቱ እንዳሳዘነ ተናግረዋል። ለብፁዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክም ቅሬታ ማቅረባቸውን የገለጹት የገዳሙ ተወካዮች የሆኑት አባ ገብረ ስላሴ፣ መምህር አምደ ስላሴ እንዲሁም አባ ገብረ ማርያም ወለ ጊዮርጊስ ቅዱስነታቸው ከዚህ በፊት ለተሰራጨው መረጃም ዕውቅና እንደሌላቸው ነግረውናል ብለዋል። በተለይም በአሁኑ ወቅት አንድነት ገዳሙ በእግዚአብሔር እርዳታ በጾምና በጸሎት በሚተጉ ማህበረ መነኩሳት ተጠብቆ እንደሚገኝና ሰላም መሆኑን ነው ያስረዱት። በተጨማሪም ከዚህ በፊት የተሰራጨውን የሐሰት ዘገባ ተከትሎ ገዳሙ የማያውቃቸው ህገወጥ አካላት ቅዳሜ ሚያዝያ አራት ቀን 2017 ዓም የገቢ ማሰባሰቢያ ሊያካሄዱ በመሆኑ ህገወጥ ተግባሩ እንዲቆም መልእክታቸውን አስተላልፈዋል። በመሆኑም በዚህ በጾም ሰዓት ሱባኤ አቋርጠው ወደዚህ ለመምጣት እንዳስገደዳቸው የተናገሩት ገዳማውያን ምእመናንም የገቢ ማሰባሰቢያ በሚል የተጠሩት ቦታ ላይ እንዳይገኙ አሳስበዋል። የተከሰተው ጉዳይ በገዳሙ ላይ የመጣ ፈተና ስለሆነ በተቻለ አቅም ህገወጥ ተግባሩ በአስቸኳይ መቆም እንዳለበት ነው ያሳሰቡት። ዘገባው የማኅበረ ቅዱሳን ነው። ቀጥሎ የምናየው መረጃችን ደግሞ ሁለተኛው ሀገር አቀፍ የሰላም ጉባኤ መካሄዱ ይሆናል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከኦሮሚያ የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው ሁለተኛው ሀገር አቀፍ የሰላም ጉባኤ በኦሮሚያ ክልል ጅማ ከተማ ተካሂዷል። መድረኩን የኦሮሚያ ክልል የሃይማኖት ተቋማት ጉባኤ ሰብሳቢ ብፁዕ አቡነ ሳዊሮስ እና የኦሮሚያ ክልል የሃይማኖት ተቋማት ጉባኤ ምክትል ሰብሳቢ ሼህ ጋሊ ሙክታር አስጀምረዋል። የመክፈቻ ጸሎቱን በማስከተል የጅማ ከተማ ከንቲባ አቶ ጣሃ ቀመር እንኳን ደህና መጣችው መልእክት ለታዳሚ አስተላልፈዋል። በመልእክታቸው ሁላችንም ለሰላም በመተባበር የምንሰራውን ስራ አጠናክረን ልንቀጥል ይገባል ያሉት፣ እንዲሁም የኦሮሚያ ክልል የሃይማኖት ተቋማት ጉባኤ ምክትል ሰብሳቢ ሼህ ጋሊ ሙክታር የፓናል ውይይቱን ዓላማ በዝርዝር ለታዳሚዎች አብራርተዋል። የኦሮሚያ ሃይማኖት ተቋማት ጉባኤ ሥራ አስፈጻሚ ቦርድ አባል የሆኑት አቶ ደቻሳ ኤርፓሳ ደግሞ የፓናል ውይይት መነሻ ሰነድን ለታዳሚው አቅርበዋል። በተጨማሪም የመድረኩ ተሳታፊዎች በቀረበው ሰነድ ላይ ጥልቅ ውይይት በማድረግ ከተለያዩ የሀገሪቱ ክፍሎች የመጡ የመድረኩ ታዳሚዎች በየአካባቢያቸው የሰሩትን የሰላም ግንባታ ስራዎች ለተሳታፊዎች በማካፈል የእርስ በእርስ የልምድ ልውውጥ በመጨረሻም የምዕራብ ሀረርጌን የአብረውነት ተግባር እናያለን። የጭሮ ከተማ ነዋሪዎች በምዕራብ ሀረርጌ የጭሮ ከተማ ነዋሪዎች ሃይማኖት ብሔርና ቋንቋ አጥር ሆኖ ሳይገድባቸው በፍቅርና በመከባበር በደስታም ሆነ በሀዘን ሳይለያዩ በመደጋገፍና በመረዳዳት የሚኖሩ ህዝቦች ያሉባት እውነተኛ የኢትዮጵያ አንድነት የሚታይባት የፍቅር ከተማ መሆኗን ብዙዎች ይናገራሉ። በምዕራብ ሀረርጌ ዞን በጭሮ አሰበተፈሪ ከተማ የሚገኙ የእስልምና እምነት ተከታዮችና የከተማው መንግስት ስራ በዚሁ ተመሳሳይ ተግባር ቀጥሎ ሚያዝያ አንድ ቀን 2017 ዓ ም ከቀኑ 9 ሰዓት ላይ በደብረ ጽዮን ቅድስት ልደታ ለማርያም ካቴድራል በመገኘት ሲቀድሱና ሲያስቀድሱ የቆዩትን ካህናትና ምእመናን የምሻ የምሳ ግብዣ በማዘጋጀት አጋርተዋል። የፍቅር ማዕድ ተጋርተዋል። ከዚህ ቀደም መጋቢት 14 ቀን 2017 ዓ ም የእስልምና እምነት ተከታዮች በጾማቸው ወቅት በከተማው የአፍጥር ፕሮግራም በተዘጋጀበት ሰዓት እንዲሁም መጋቢት 21 ቀን 2017 ዓ.ም የኢዳል ፈጥር በዓል በጭሮ ስታዲየም በተከበረበት ወቅት በምዕራብ ሐረርጌ የሀገረ ስብከት ዋና ስራ አስኪያጅ ሊቀ ርዕሳን ቆሞስ አባ ፍቅረ ዮሐንስ መሪነት የሀገረ ስብከቱ የክፍላተ ከተማዎች ኃላፊዎች፣ የጭሮ ከተማ የአድባራቱ አስተዳዳሪዎች እና ካህናት የሙስሊሙ ማህበረሰብ የደስታ ተካፋይ መሆናቸውን አብሮነታቸውን መግለጻቸው ይታወሳል። በተመሳሳይም የያዘ አንድም የእስልምና እምነት ተከታዮች ከላይ የተገለጸው በጎና ለመላው የሀገራችን ህዝቦች አርአያነት ምሳሌ ያለው ተግባር አከናውነዋል። በመርሃ ግብሩ ላይ የጭሮ ከተማ ከንቲባን ጨምሮ የተለያዩ የስራ ኃላፊዎች እንዲሁም የእስልምና እምነት ተከታዮች የተገኙ ሲሆን የምዕራብ አራዶ የሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ፍቅረ ዮሐንስ ብርሃኑ መሪነትም የሀገረ ስብከቱ የየክፍሉ ኃላፊዎች፣ የጭሮ ከተማ የአድባራት አስተዳዳሪዎች እና ካህናት እንዲሁም በርካታ ምዕመናን በመርሃ ግብሩ ላይ ታድመዋል። የሁለቱ እምነት ተቋማት አባቶችና ማኞች አብሮ የሚኖረ ፍቅራቸውን በማጠናከር የከተማዋን ሰላም በማስጠበቅ በመንግስት ሲጀምሩ የልማት ስራዎችን በማገዝና በመደገፍ እንደ ቀድሞ በፍቅርና በመደጋገፍ አብሮ ለመኖር ቃል በመግባባት የመርሃ ግብሩ ፍጻሜ እንደተደረገ የምዕራብ ሀረርጌ ሀገረ ስብከት ዘገባ አመልክቷል። ተመልካቾች ከአንቀጸ ብርሃን ሚዲያ በሳምንቱ አበይት ብለን የለየናቸው መረጃዎቻችን እነዚህ ናቸው። ከሌሎች የአንቀጸ ብርሃን ሚዲያ ዝግጅቶች ጋር አብራችሁ ልትቆዩ ግብዣችን ነው። ሰላም እግዚአብሔር ከሁላችሁ ጋር አይሁን።